ሰላም ሰላም ዴናችሁ ውዲውን ፕሮፐርቲ ቤተሰቦች ለሽያጭ የቀረቡ ሁለት ቤቶችን ነው እየላችሁ የቀረብኩት። በመጀመሪያ ደረጃ እየላችሁ የቀረብኩት 175 ካሪ ላይ የተሰራ ጂ ፕላስ 3 ጅግ ለማሰፈር ውስጥ የሚገኘው እየላችሁ የቀረብኩት። በሁለተኛ ደረጃ ደግሞ እየኖራችሁበት በ10 አመት የምትከፍሉት 175 ካሪ ላይ የተሰራ ጂ ፕላስ ቱ ቤት ነው እየላችሁ የቀረብኩት። በሁለተኛ ደረጃ እንግዲህ የተወሰነ ውስጡ ላይ ፊኒሽንግ የሚቀር ነው። የመጀመሪያው ቤቱ ግን እንዲሁ እንደምታዩት ሰፈሩ እጅግ የለማ እና ቤቱም ቆንጆ ተደርጎ እየተሰራ ቤት ነው። ወደ ውስጥ ገብቼ ሙሉ ለሙሉ የማስጎበኛችሁ ይሆናል። የሆም ፕሮፐርቲ ቤተሰብ ያልሆናችሁም ሰብስክራይብ በማድረግ መቀላቀል ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ግቢ ሁለት መኪና ማቆም የሚችል ፓርኪንግ አለው ማለት ነው። ከአስፓልት ግልባጭ ላይ ይገኛል። ሰፈሩ እጅግ የለማ ሰፈር ነው። ኮምፓውንድ ውስጥ ይገኛል ማለት ነው። መቶ ሰባ አምስት ካሪ ላይ ነው እየተሰራ ሳሚት አካባቢ ነው የሚገኘው። ሳሚት ካምብሪጅ አካባቢ ይገኛል ማለት ነው። ወደ ውስጥ ስንገባ እንግዲህ እዚህ ጋር የምናገኘው ሳሎን ነው። ሳሎኑ ነው የምናገኘው ሳሎኑ እጅግ በጣም ሰፊ ሳሎን አለው። የራሱ ኦፕን ክችንም አለው ማለት ነው፣ ከኋላ ክሎስድ ክችንም አለው። ሳሎኑ እዚህ ጋር እንደምትመለከቱት በጣም ሰፊ ነው። እዚህ ጋር የምታገኙት ክሎስድ ክችን፣ ኦፕን ክችኑ ነው ይቅርታ። ሳሎኑ ይሄንን ይመስላል ማለት ነው። ወደ ሰርቪሱ ስንወጣ እንግዲህ እዚህ ጋር በመጀመሪያ የምናገኘው ክሎዝድ ኪችኑን ነው። ክሎዝድ ኪችኑም እንግዲህ እዚህ ጋር እንደምትመለከቱት በጥሩ ማቴሪያል የተገጠሙ ነው። ሰፋሌ ኮሊደር አለው። ሰርቪሱ ላይ እንግዲህ እዚህ ጋር የምትመለከቱት አንድ መኝታ ቤት አለው ማለት ነው። የሰራተኛ ክፍል ከኋላ ሰርቪሱ ላይ እናገኛለን ማለት ነው የውጪ መታጠባ ቤት ነው። ወደ አንደኛ ፍሎር ስንመጣ እንግዲህ ወደ አራት መኝታ ቤቶች እናገኛለን ማለት ነው። አንደኛ ፍሎር ላይ እዚህ ጋር የምትመለከቱት በአንደኛ ደረጃ ሰፊ መኝታ ቤት እናገኛለን ማለት ነው። ሰፊ መኝታ ቤት ነው። የራሱ ቁምሳጥን አለው። በቂ ቢራንም አለው ማለት ነው። ይሄ ቤት መብራት ቢጠፋም እንግዲህ ምንም አያስቸግርም ማለት ነው። አይጨልምም። በቂ ቢራን አላቸው በእያንዳንዳቸው ክፍላቸው ማለት ነው። በሁለተኛ ደረጃ የምትመለከቱት እንግዲህ ሁለተኛ መኝታ ቤቱ ነው። ሁለተኛ መኝታ ቤቱም የራሱ መታጠቢያ ቤት አለው። በጣም ሰፊ ክፍል ነው። የራሱ በረንዳም አለው ማለት ነው። በዚህ ወደ ውጭ በኩል እዚህ ጋር የምትመለከቱት መታጠባ ቤቱ ነው። የራሳቸው ቦይለር አላቸው መታጠባ ቤቶቹም ሁለተኛ መኝታ ቤቱ ይሄንን ይመስላል። እዚህ ጋር የምትመለከቱት እንግዲህ መኝታ ቤቱ ኮሊደር ነው። በሶስተኛ ደረጃ የምናገኘው አንድ መኝታ ቤት ዝግ ነው፣ ቁልፍ ነው። አጋጣሚ ለመቅረጽ አልተመቸኝም። እዚህ ጋር የምትመለከቱት አራተኛ መኝታ ቤት ነው የምናገኘው። በአጠቃላይ እንግዲህ አራት መኝታ ቤቶች በጣም ሰፋፊ ናቸው። ቤቱ እንግዲህ በጣም ቆንጆ ቤት ነው። ሠሚት ካምብሪጅ አካባቢ ይገኛል። እጅግ የለማ ሰፈር ውስጥ ይገኛል ማለት ነው። ኮሊዳራቸውም እንግዲህ በጣም ሰፋፊ ናቸው። እዚህ ጋር የምትመለከተውም እንግዲህ በጣም ሰፊ ክፍል እናገኛለን ማለት ነው። ማስተር ቤድሩምን እዚህ ጋር እናገኛለን። ይሄ ማስተር ቤድሩም ነው የራሱ ማልበሻ ክፍል ያለው እና የራሱ መታጠባ ቤት ያለው ነው። እጅግ በጣም ሰፊ ነው። መታጠባ ቤቱ ነው እንግዲህ እዚህ ጋር ቁልፍ ነው። አጋጣሚ ቁልፍ አልነበረም። ማስተር ቤድሩም እንግዲህ ይሄንን መስላል። በጣም ሰፊ ነው። የራሱ በረንዳ አለው። ባረንዳውም ይህንን የመሰለ በጣም ሰፊ ነው፣ ቪ አለው እንግዲህ አካባቢው በጣም የሚያምር ሰፈር ነው። ስድስተኛ መኝታ ቤት ነው እዚህ ጋር የምትመለከቱት። እንግዲህ ይሄ ቤት በአጠቃላይ ወደ አስር መኝታ ቤቶች አሉ በጣም ሰፋፊ ናቸው ሁሉም መኝታ ቤቶቹ። ከላይ እንግዲህ ተራዝም አለው ማለት ነው ቤቱ የዚህ ቤት ዋጋ እንግዲህ አምሳ ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መነጋገር ይቻላል ማለት ነው። ከአስፓልት እጅግ በጣም ቅርብ ነው። ኮምፓውንድ ውስጥ ይገኛል ማለት ነው። ይሄንን ቤት እስከ መጨረሻ እንድትከታተሉ ጋብዛች አለው። ሁለተኛ ወደ ሁለተኛ ቤት የሚወስዳቸው ይሆናል በሚቀጥለው። ሁለተኛ ደረጃ እየላችሁ የቀረብኩት ሳሚት ፊሊስቶን አካባቢ የሚገኝ እየኖራችሁበት የምትከፍሉት ቤት ነው ማለት ነው። መቶ ሰባ አምስት ካሬ ላይ የተሰራ ጂ ፕላስቱ ቤት ነው ይሄ ቤት እንግዲህ የባንክ እዳ ያለበት ነው። የባንክ እዳ ሀያ ሶስት ሚሊዮን አለበት። ለእጁ አራት ሚሊዮን ካሽ ይላል ማለት ነው። ቤቱ እንግዲህ ውስጡ ላይ የተወሰነ ፊኒሽንጎች ይቀራሉ ማለት ነው። ይሄ ቤት እንግዲህ ካሹን አራት ሚሊዮን ክፍላችሁ የባንኩን ወደ ራሳቸው ማዞር ትችላላችሁ ማለት ነው። ከግቢ ስንጀምር ግቢ ሁለት መኪና ማቆም የሚችል ግቢ አለው። ሳሎኑም በጣም ሰፊ ሳሎን አለው። እንግዲህ እዚህ ፊኒሽንጎቹ የሚቀሩት እንግዲህ አንዳንድ ክፍሎች ላይ ሲራሚኮች እና የእንጨት በሮች ነው። እዚህ ጋር እንግዲህ እንደምትመለከቱት በጣም ሰፊ ያለው ሳሎን ነው። ኦፕን ኪችኑም ተዘጋጅቶለታል። ዝርጋታ ሁሉም ተዘርግተዋል። ሴራሚኩና የእንጨት በሮች ናቸው ያልተሰሩለት። ይሄ ቤት እንግዲህ በጣም በአስቸኳይ መሸጥ ስለሚፈልግ ነው፣ የባንኩን መክፈል አልቻለም ማለት ነው። ስለዚህ ይህም ቤት እንግዲህ 23 ሚሊዮኑን ወደ ራሳችሁ ዙሪያችሁ እየኖራችሁበት በአስር ዓመት ውስጥ የምትከፍሉት ይሆናል ማለት ነው። እዚህ ጋር የምትመለከቱት ለክሎዝድ ክችን የተዘጋጀ ቤት ነው። በጣም ሰፊ ነው። እዚህ ጋር እንደምትመለከቱት ጓሮ ሳርቪሱ ላይ ያለ ነው። እንግዲህ ደረጃ የደረጃ አይነበረሪዎችም አልተሰሩለትም። ሁለተኛና አንደኛ ፍሎር ላይ የተወሰኑ ሴራሚክ የተሰሩት ቤቶች አሉ፣ ክፍሎች አሉ። እዚህ ጋር የምናገኘው ማስተር ቤድሩሙ ነው። ማስተር ቤድሩሙ በጣም ሰፊ ነው። የራሱ በረንዳ አለው። በረንዳው ሴራሚክ ተሰርቶለታል። የሚቀረው እንግዲህ የማስተር ቤድሩሙ ሴራሚክና የእንጨት በሮች ናቸው የሚቀሩት ውስጡ ላይ ማልበሻ ክፍልና የሽንት ቤት እቃዎችም አልተቀመጡለትም ማለት ነው። መቶ ሰባ አምስት ካሪ ነው። ለአስፓልት እጅግ በጣም ቅርብ ነው። መቶ ሜትር ገደማ ቢገባ ነው። ሰፈሩ እጅግ የለማ ሰፈር ነው። ሰሚት ፌሊስቶን አካባቢ ይገኛል ማለት ነው፣ ይሄ ቤት ስለዚህ አራት ሚሊዮኑን ካሽ ከፍላችሁ ሀያ ሶስት ሚሊዮኑን በአስር አመት ውስጥ እየኖራችሁበት የምትከፍሉት ይሆናል ማለት ነው። ይሄን ቤት መግዛት የምትፈልጉ ካላችሁ እንግዲህ ስልክ ቁጥርን መጨረሻ ላይ የማስቀምጥላችሁ ይሆናል። ይሁን ፕሮፐርቲ ቻኔላችን እንግዲህ ሰብስክራይብ ማረጋችሁ እንዳትረሱ እንግዲህ በየቀነው ወደ አዲስ መረጃ እናንተ ጋር እንዲደርሱ ማለት ነው። እንግዲህ ይህ ቤት ከላይ ትራዞችም አለው ማለት ነው። የራሱ ትራዝ አለው። በአጠቃላይ ወደ ሰባት መኝታ ክፍሎች አሉት ማለት ነው። እነዚህን ሁለቱን ቤቶች መግዛት የምትፈልጉ ሰዎች ካላችሁ በ0938 01 33 32 ደረጄ ብላችሁ መደወል ትችላላችሁ ማለት ነው። አማራጭ ቤቶችም የምትፈልጉ ካላችሁ ደውላችሁ ልጠይቁን ትችላላችሁ ማለት ነው። መልካም ጊዜ ይኑላችሁ።